ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ እንጀራ እየጋገርኩ ነው ማለት ነው። እና እንዴ ትንሽ ላሳያችሁ። ይሄው ይሄው፣ ሊጤ ደግሞ ክዳን የለውም ወይ እንዳትሉ ክዳን የለውም ወይ? ይበስባሉ አሁን እና እንደዚህ ነው። እናደግናችሁ እንዴት ናችሁ? መጋግረው ደግሞ እንደዚህ በ በጭልፋ ነው ማለት ነው። አሁን ቆሳ ዞር ላሳያችሁ። አሁን አጣሁት። ከዛ እንደኔ ጋር አጋገሩና ብሉ ይሻላል። ተራብዱ ላይ ይሻላል ይባል ተራብዱ ላይ ይሻላል ይላሉ። እና እንደሱ በሶፍት ስስ አርጋችሁ ምጣዷ እንዳትይዝባችሁ ከዛ እንላችኋለሁ። እንደዚህ ታስሱትና በደንብ ተመርካቶ፣ እሺ፣ በደንብ እዛውን እንደዚያ አመጣዋለሁ። ተርኬ አዛዙረዋለሁ ማለት ነው። ግን አይገጥምም መካከል ላይ ሊቀርም አልገጠመም። ያው ወፍራምና ቀጭን ነው እንግዲህ፣ ወፍራምና ቀጭን ነው እንግዲህ ሆድ ያጣፍጠ ነው የሚባለው። እና በእጀዬ ስለሆነ ስልኩን ማለት ነው ወደላይ ወደላይ አሳየኋቸው። ይቅርታና ይህን ይመስላል። ጋግሬ ሲጨርስ ደግሞ መጨረሻ ላይ አስገባላችኋለሁ፣ ምን ያህል እንጀራ እንደወጣው ማለት ነው። እና ጋዙን ስቀንሱት አይኑ ጥፍት ይላል፣ ጋዙን ስታበዙት ደግሞ ቂጡ ይቃጠላል። እኔ አሁን የመጀመሪያው መጀመሪያው ተቃጥሎ ተቂጡ ላሳያቸው፣ ምርጥ ነው። ምን የስንዴ እንጀራ ነው ይመስል የገብስ እንጀራ ነው እንትን የሚመስለው ቅይጥ ነው ባትሉትም፣ ስንዴና ገብስ ነው ቅይጥ ነው ድምልቅ ነው የሚባለው ቅይጥ ነው እና ዱቄት እንደባልቄው ነው። የቻላችሁትም ልጆች ማመስ ትችላላችሁ። ያልቻላችሁም ደግሞ ውውውሃው ሞቅ አድርጋችሁ በሞቀ ውሃ ማውካት ትችላላችሁ። እኔሆን ታወቅ ካሁት ራሱ አንድ ሰዓት ተኩል ምናምን ነው። በጣም ቅርብ ነው፣ አልቆየም። ምሳ ሰርቼ በልተውስተን እስከተነሱ ድረስ ኩፋለ ከዛ በክላጣ ፈጨሁት ማለት ነው። ክላጣ ለማታቁ ልጆች በመኪና ፈጨሁት። ከዛ ከፈጨ በቃ ቀጭን ይሆናል። ጓጎላው እንዲጠፋ ጓጎላ ካለ ጓጎላ ይጠፋል። ደግሞም ሲፈጭ እንትን ይላል። ቆንጆ ይሆናል። ልስ ይላል። ልክ አብሽት እንደገባበት ይሆናል። አዚህ ያውኑንም ምንም ምንም የለውም። በሞቀ ኋላ ያጋጠልኩ ያጋጠልኩት እና እንደዛ ነው። እላችኋለሁ እየገባችሁ ኮሜንት አስቀምጦ፣ ቆንጆ ነው የምትሉም እንግዲህ ጠቅማችኋል። ሙያተ ጎረቤት የመልክ ስጠኝ ነው የሚባለው። እላችኋለሁ እንደዛ ነው ይመስላል። ያው ቆሞ ኩርፉ ብሏል፣ ግን ዝም ብሎ ችክችክ ብሎ ገና አረፋን ተኮረፈረፈ ነው አሁን ራሱ ማለት ነው። እዚህ ጋር ድረስ ወጥቶ ነበር። ከዛ እያማሰልኩት እያማሰልኩት ወረደ ማለት እንደ ወጥ ልክ እንደ ባለሙያ ዶሮ ወጥ ማለት ነው። አሁን አሁን ማለት ነው። ቀዳዳ እንጀራ ነው፣ በጭልፋ የተጋገረ እንጀራት ነው። አይ አጀብ ነው። ስንት ሙያ እንዳለን ስንት ስንት ሙያ ስንት ስራ እንደሰራን ሰዎች ዛሬ እዛ ሀገር መጥተን የሩዝ ባለሙያ ሆነን ቁጭ ያለን እላችኋለሁ። እና ያው ተመስገን ነው። ብቻ ሰው ለእንጀራ እስተወጣ ድረስ ለለውጥ እስተወጣ ድረስ ተመስገን እያሉ ማሳለፍ ነው። እንግዲህ ወደፊት ተስፋችንን እሱ ያ ያካከሰልና እና እንጀራ አይናፍቀኝም ብላችሁ ለዚህ ነው ባለፈው ላይ ላይ ገብቼ፣ ምንድን ነው የምናፍቅሽ ከጎረቤት አላችሁ። ልጆች ጠላነው ማለት ነው፣ ሌላ አይናፍቀኝም። ይኸው አሁን እንግዲህ ላዛዝረው ነው፣ ደሞ ድጋሚ ላስጎብኛችሁ፣ ድጋሚ ምሽ ላስጎብኛችሁ፣ ላሳያችሁ ነው የሚባለው አሰራሩ መጀመሪያ ምን ጨመር ስታላችሁ ማለት ነው። መጀመሪያ አልነገርኳችሁም። መጀመሪያ እርሾ ጨማርኩኝ። ከዛ ልስልስ እንዲልላችሁ ወተት ጨምሩበት። የንትን ይሄ ዱቄቱ አንድ ጭልፋ። ከዛ ልክ ቆምጠጥ እንጂ ከፈለጋችሁ ጨው አንድ ጭልፋ ጨምሩበት። ከዛ ፓውደር ጨምሩበት ኮፊ ላይ ጊዜ ይነሳል ማለት ነው። እና ይሄን ይመስላል በአጭሩ ሳብራራላችሁ። ከተመቻችሁ እናንተ ስሩና ሞክሩት። ቆንጆ ነው፣ በጣም አሪፍ ነው እላችኋለሁ። እውነት ሁሌ ሩዝ ሁሌ በሩዝ ወድንድ ከመቆጠር አንዳንዴ እንደዚህ ሰርታችሁ በየአይነቱ ወጣችሁን ስርታርጋችሁ ማለት አታክልት ምናምን ሞልቷል አረ ቤት አታክልት አይጠፋም። እና ድንቿን፣ ቀይ ሽሯን፣ ምኗንም ክትፍትፍ አርጋችሁ ቁልል ታርጋችሁ በዚህ ስሩና ተመገቡ። ሁሌ ሁሌ በሩዝ ሁሌ በሩዝ ወዳችን ተቆዘራኩና ሳናረግ አርግዘን ቁጭ ብለናል። ሩዝና ቂጣ ወጥሮ ወጥሮት ወጥሮት ማለት ነው ወዳችን እና እና እንደዛ ነው የኔ ማሪዎች። አሁን እንግዲህ ሹፉ፣ አሁን እንግዲህ አይኑ ምን እንዳይመስል ማለት ነው። በስመ አብ፣ በጣም ደስ የሚለው የሚያምረው ማለት ነው። አሁን አሁን በደንብ ጋግር ባለው ቅድም፣ ግን አጉሽ አጋግቼ ነው እና እንደዛ ነው የኔ ማሪዎች። በተረፈ አበረታቶኝ፣ ያው አዲስ ጀማሪ ነኝ ብያችኋለሁ። እንግዲህ ሁሌ አዲስ ጀማሪ ነኝ፣ ሁሌ አዲስ ጀማሪ ነኝ ማለት ይከብዳል። ያው ግዴታ መልመድ ነው። እና ለማንኛውም ቪዲዮ የምታዩ ላይክ አድርጉ፣ ኮሜንት ጻፉ። አስተያየት አስተያየት ካለ አስተያየት ጻፉልኝ። ቆንጆ ነው በሉኝ፣ በርቺ በሉኝ እንላችኋለሁ። መቼም ራሴ ሞቅል አድርገው እንጂ ማን ያሞቅልኛል? ራሴ ካላቆለማመጥኩት ማን ያቆለማምጥልኛ ብሎ ለየ እንግዲህ አይኑ ፈካ እና እንደዛ ነው። ቆይ ደግሞ ያሳያችኋለሁ ማለት ነው እንዴት አባቱ እንደሚያቃጥል ደግሞ ማለት ነው። እና ይሄው ቂጡ ራሱ ማሻላ ነው። በጣም ነው የሚያምረው። እና ውዶቼ እንደኔ በስደት ያላችሁ፣ አገር ቤት ያላችሁስ የእናታችሁን እንጀራ የምትበሉ ትኖራላችሁ፣ የሚስታችሁን እንጀራ የምትኖሩ ትኖራላችሁ። ስለዚህ እኛ ደግሞ በስደት ያለነው እንደዚህ ነው የምንሰራው ላችኋለሁ። አገር ቤት ላላችሁ ኢትዮጵያ ላላችሁ አይደለም ሙያም ማስተምረው እዚህ ሀገር ላላችሁ፣ ቶቼ በስደት ላላችሁ እንደኔ ምስኪኖቹ እንደኔ ተንከራታችችሁ ማለት ነው እና ለእናንተ ነው ኢትዮጵያ ያላችሁት አይመለከታችሁም፣ አሳልፎት እያሳለፋችሁት ማለት ነው እና ዘይቷን ደግሞ አላሳየኋችሁም። እቺ ዘይቷ ደግሞ ማሰሻያ ናት። ይቺ ሶፍታ ደግሞ እሷም ማሰሻያ ናት። እንደዚህ ነክሬ አሰስባት አለቁ። አሁን ላሳያችሁ። እንደዚህ ትነክሩት እና እንትኑ ቂጥቆ እንዲሆንላችኋል ማለት ነው። የንትን ዘይት ነው። የኑግ ማነው ይሄ? የተልባ ነው። የተልባ ዘይት ነው መሰለኝ። የተልባ ዘይት ነው። እና እንደዚህ እንትን በሉ። በተረፈ ወሬ ያበዛሁባችሁ አጭር ቪዲዮ ናት ብዬ አስረዘምኩባችሁ። እንግዲህ ሰላማችሁን ያብዛ። እየበላሁ ደግሞ ጊዜ ታገኘው እየበላሁ አሳያችኋለሁ። አሁን እየጋገርኩ ነው ያሳየኋችሁ፣ እየበላሁ ደግሞ አሳያችኋለሁ። አንዳንድ ልጆች በውስጥ መስመር እንደምን ምግብ ተሰራ ምግብ ስትሰሪ ለምን አትቀርጭም? ለምን ምግብ ስትሰሪ እየቀረጥሽ አለቅ ብላችሁኛል። እየቀረጥኩ የማለቅበት ምክንያት አለኝ ምክንያቶች ምንድን ነው ብላችሁ ተጠይቃችሁኝ አንደኛ ምግብ ፎቶ እንዲነሳ እንኳን ብዙ ደስ አይላቸውም ሁለተኛ ደግሞ ያው ብቻ ይከብዳል እና ለዛ ለዛ ነው ይህ አሁን የራሴ የግሌ ነገር ስለሆነ ነው የእንትን ያክላችሁ ማለት ነው እንዴት ነው አዛ ዙሬ ግምር ጥላታል እንዴ አዛዙሬ ምርጥና ያው በአንድ እጄ ይዤ በአንድ እጄ እየቀረጡ ስለሆነ ለዛ ነው ትክክል ያልቀረጥኩት ማለት ነው። እና እንደዛ ነው። እኔ ማሪዎች ገና ስራ ጨረስኩን። ፎቶቴ ብዙ ነው። ሰላማችሁን ብዙት ያርግልኝ። በያላችሁበት ያለው ደረጃ ሰላማችሁን ያብዛልኝ። ሰላም ሁኑ። ሰላም ሰላም ሁኑ ላለው ቻው ቻው። ላይክ አድርጉ። ላይክ እያደረጋችሁ አበረታቱኝ የኔ ውዶች። መቼም እንደ ሰው ወጣ ብለን ቢሉ ምናምን ለመስራት ያው ያለንበት ሁኔታ ያስቸጋሪ ስለሆነ በቤት ውስጥ ነን እኛ እና፣ እርስ በርሳችን እንበረታታ እርስ በርሳችን እንደግላችኋለሁ። በተረፈ በድጋሚ ሁላችሁም አመሰግናለሁ። ሰላማችሁን ያብዛልኝ። ይሄው እንጀራ እንግዲህ ይሄን ይመስላል። ይሄ ባጭሩ ታሳያችሁ። ይሄው እንደዚህና አይ ሙያ። እሺ፣ ዘርዘርልሽ ነው። ከዛ እና ቻው ቻው፣ ደህና ሁኑልኝ። መልካም ውሎ የሆንላችሁ። ያው ገና ስለሆነኛ ጋር ቻው፣ አመሰግናለሁ።